አይዟችሁ እግዚአብሔር ይማራችሁ። እኔም እኮ ትንሽ አመም አድርጎኝ ነበረ። ስለዚህ እንደ እናንተ አሞኝ ነበር። ስለዚህ ትድናላችሁ፣ ተስፋ ትቁረጡ፣ እድናለሁ የሚለውን ነገር ነው ማድረግ ያለባችሁ። እግዚአብሔር ይማራችሁ እያለ ሁላችንንም ሁሉንም ነው የሚሉት። ከዛ በስንተኛው ቀን የሆነ ቀን መጣ እና ሸሚዝ አድርጓል፣ የሱፍ ሱሪ አድርጓል፣ ጸጉሩ ፍሪድ ነው ምናምን እና ጢሙ አላደገም የለም ፔሸንት፣ አይመስልም። የውስጤት የታካሚ አይመስልምና መጽሐፍ በእጅ ይዟል። ተመልሶ መጣነ ቀጥሮ እጅን ወደኋላ አድርጎ ሰላም ሳራ ሲለኝ፣ ቅጠው አንተን ያልኩት ለምን ይመጣል ብለውኝ ስለነበረ ከሱ ሌላ ደፍሮ ሊመጣ የሚችል አላየውም በዛ ወራቶች ውስጥና እና ቅጠው አንተን ስለ አውቀሻል እንዴ ሲለኝ፣ አይ ማዘር ነግረውኝ ነበረ እንደዚህ እንደዚህ ብለውና በእርግጠኝነት አንተ ትሆናለህ ብዬሽ ነው አልኩት። እሶ በዛ ጊዜ ተዋወቀ። ከዛ ሆኜ እሱ መድኃኒቱ የተለማመደ ለማመደ ቲቪው ተለማመደበት ደሞ ድጋሚ። ስለዚህ ኤክሲዲያር ነው የሚባለው ደሞ የመጀመሪያ የመጀመሪያው ቲቪ ሲያልፍ ኤሚዲያር ነው መድኃኒቱ የተለማመደ ነው። መድኃኒቱ የተለማመደ ሲሆን ደሞ ኤክሲዲያር ይሆናል። እሱ ኤክሲዲያር ሆኖበት እሱ ወደ ቢሾፍቱ ይሄዳል። ያን ከተከታተልኩ በኋላ ግን የኤክሲዲያር ቲቪ ደረጃ ድረስ ደርሷል፣ ከኤሚዲያር አንድ ደረጃ አልፏል በማለት ደግሞ ወደ ቢሾፍቱ ከተማ ሂጄ ለሁለተኛ ዙር እንደገና ለ18 ወር የሚሆን ሕክምናን ተከታት ያለው ኦልሞስት እንግዲህ ወደ 19 ወር መርፌ ተወግቻለሁኝ በየቀኑ ያለማቋረጥና በየቀኑ ደግሞ 12 12 ኪኒኖችን ያለማቋረጥ ከ3 ዓመት በላይ ወስጃለሁኝ።

በህይወቴ የማረሳው የእግሬን ህመም ያየሁት እዛ ነው። በጣም በጣም ነው የሚያማው። የመጀመሪያ ጊዜ የሚስለው ነበር አመት ከወስ ቤ ሁለት አመት ሙሉ የተዘረጋ የታጠፈ እግር ለመዘርጋት የሚያደርጉት ጥረት በጣም ነበር የሚያማው። በጣም እሷ ላይ ደርሰው የነበሩ የአካል ጉዳቶችን ኦፕራሲዮን ኦፕራሲዮን ሶስት ሰዓት የፈጀ ኦፕራሲዮን ተሰርቶ ስድስት ዓመት የቆየ እግር እንዲህ ተዘርግቶ በጄሶ ታስሮ መቀመጥ እንዲው ለሐሳብ ይከብዳል። እኔ እዚህ ጋር ለረጅም ጊዜ ቁጭ ብዬ እንደዚህ ብዘረጋው ያመኛል። ስድስት አመት ታጥፎ የነበረ እግር ተዘርግቶ ሁለቱም አንድ ላይ እንደገና ጄሶ ተወጥሮበት በዚህ ጋርና በዚህ ጋር ሰርጀሪ አለ። ቁስሉ ምን ይሁን ምን ይሁን አይታይም በጄሶ ያንን መቻል እሱ አለ ያለ እሱ ያለ፣ እኔማ እኔ በጣም ከባድ ሊሆን የሚችለው ስትሰቃይ ስቃይ ማየት

እንደዚህ ተብያለሁ ነው ሚሽነሪ ጋር ብቻ ነበር ለፊዚዮተራፒ ብዬሽ ፊዚዮተራፒ ማለት ሆነ መግሪም እየታጠፈብኝ ነው። ድጋሚም ደግሞ አንቺ ቁሰት ስለሌለብሽ ውጪ እየተባንሽ ነው እና የምሄድበት ግራ ገብቶ ምን ችግር አለ ታዲያ። መጀመሪያም ሆነ ለፊዚዮተራፒ ብለሽ ነው አንቺ እዛ ሄድሽ እንጂ ልጆች የበሉትን በልተሽ ትኖራለሽ አትከብጂኝ አለችኝ። ይሻልኩኝ እና እሷ ጋር ሄድኩኝ። ዮሐንስ አካባቢ ነው ለመኖር ትንሽ ይከብዳል። ሽንት ቤቱ ደግሞ ከቤት ወጥተሽ እዛ ጋር ስለሆነ ያው ትንሽዬ ስራግሎሽና ነበሩት ውጣውረሎች እነሱን እያለፉኝ አለ እና ጋናሚ ቅጣው ከቢሾፍቱ መጥቶ ሕክምናውን ጨርሶ መቶ እዚህ አዲስ አበባ ነበረና ስብሰባ ሊያድርጉ ቅዱስ ጴጥሮስ ሆስፒታል ነበረና ስትሪም ኮሚቴ እሱን እንትሊል ስብሰባ ተሰብስቦ ሲመለሱ ጓደኞቻችን ነበር ሆስፒታል ማቃቸው እና ሳራ ግን ኤሚዳር ነበር ይችላል። ለምን እንደተወነሽ ምናምን ሲላ አይ ሶማ ወጣ ሚሽነሪ ነበረች ከሚሽነሪ ሙጬ ተብለ። እዛ ዮሐንስ አካባቢ ነች ነው ታዲያ ለምን አንጠይቃትም? በዚህ ከሾሮ ሜዳ ወደ ዮሐንስ ስለሚቀርብ ለምን አንጠይቃትም ብሎ ድጋሜ እኔ ጋር መጣ ማለት ነውና ጓደኛችን እኔ ይዞ ምናምን ጠየቀኝ። አሁን ለምን ጠይቃት ይቃተ ሄደን ማንኛውም ኢትዮጵያዊ እንደሚጠይቀው በ15 ቀን በወር እየሄድን አንዳንዴ ብርቱካንም ሙዝም ያዝ ነው ነገር ያዝ እንደ አንድ ቤተሰብ መጠየቅ ጀመረ ኦር ላለም እንዲገለጥ የባህሪው ልል እና ተጨማቂው ሄደ ወደ ዛን ድዋጎላለን እኛ እኮ ወሰን አካባቢን ያለነው፣ ድርጅታችንንም እያቋቁመናል ወደዚህ ወደ እዛ እያልን ነው። ስለዚህ ጸሐፊም ያስፈልገዋል። ዝም ብለሽ አንቺ ቤት ቁጭ ከምትይው ለምን እየመጣሽ እኛ ጋር እንትን አትይም አለኝ። እሺ እስኪ ያልኩኝ እንዴት እመጣለሁ፣ ችግር አለ። በኮንትራክት ታክሲ ትመጪያለሽ። ማቀፍም ካለብን አቅፈን እናስገባሻለን፣ ስንሸኝሽ አቅፈን እንሸኝሻለን ያለውን ነገር እናደርጋለን ማለ ትንሽ እሺ አልኩኝ። እንደምንም ብዬ ተነስቼ እነሱ ጋር ወሰን ሄድኩኝ። ከትንሽ ጊዜ በኋላ ሴድ እዛ ጋር ያለው ነገር ተመቸኝ። የምልሽ ማቃቸውም ሰዎች ስለነበሩ በሕክምና ላይ ከቤተሰብ ደግሞ ወጣ ብልሽ ከጓደኞች ከስተሳልፍ ያላቸው የትንሽ የጭንቅላት ምለጡ ስላለ ደስ አለኝ። ና እዛ መቆየት ጀመርኩ። ሳምንት ሁለት ቀን ሶስት ቀን ማለት እኛ ጋር እኔ ኤሌክትሮኒክስ እሰራለሁ። የሞ ድርጅቱ ተቋቁሟል። እንደገና ቴሌቪዥን ጠግናለሁ። ወሰን አካባቢ እና ወሰን መጣች። ወሰና ሳየናት እንዲሁ እየተጠያየቅን ባለበት ሰዓት መብላትም እፈልጋለሁ ግን መጠቀም ይከብደኛል። መጠጣትም እፈልጋለሁ እንደ መሽናት ይከብደኛል። ኢቨን ሞዴስ ማድረግ ካያቀፈ ነው እግሬ እምቢ አለኝ። እነዛ መሀላ ብሎ ከነቅጣው ጋር ነበርኝና ቅጣው እንደ ድርጅትም እንደሰውም ይከብዳል። ለኔ አሁን ባለቤቴ ስለሆነ ሳይሆን በዛ ወቅት ላይ ሳይሆን እንደ ድርጅትም ያን ያህል ይሄዳል ብዬ አስቤ አላቅም አይችም አላቅም። የሴትን ልጅ ገበናሽን ሸፍኖ ተቀብሎሽ መድፋት ተከባድ ነው ለኔ። የተጠቀምሽው ወይም ወዴስ ያበላሽብሽ አንሶላ ምናምን ተከበር አድርጎ ምንም እንዳይሰማሽ ማድረግ ራሱ ትልቅ ነገር ነው ያለውና እየከበደ ይመጣ ያ ነገር ነው። እንደገና ደግሞ ሴት ነች። ሴት ሆና ደግሞ እሷን ማጸዳዳት የሆኑ መጠበቅ የምንችልበት ገላን ማየት ሁሉ ሊመጣ ይችላል እና እንደዛ ማድረግ አልችልም። ያን ማድረግ የሚችለው ወይ እናት ነው፣ ካልሆነ አባትና ወንድም ራቅ ብለው ከዚህ በጣም የቀረበ ከተባለ ልጅ ወይ ደግሞ ባለቤት መሆን አለበት። ስለዚህ ይሄ ነገር ወደ ፍቅር ቢቀየር እያልኩ ውስጤ ዝም ብያስብ ነበርና ሶስትነት ተገልጧል። ምርሽኔ ልጅ አለችኝ ከሆላንድ አዊ የወለድኳት ልጅና ሶስት አመት ከስምንት ወር ስትሆን የሄደችውና እነሱ ጋር ለመሄድ ፓስፖርት አውጥቼ ፕሮሰስ ላይ እያለሁ ነው ታመም የሆስፒታል የገባሁት። ሆስፒታል ከገባሁ በኋላ ያው እንደታመምኩ ግሬን ልኬለታለሁ፣ አሳይቼዋለሁ፣ አብረችዋለሁ ሐኪሞች የማወር ዝቶታል። ለልጄ አባት ማለት ነው። ዘግቶኛል፣ ተገናኝተን አናውቅም። ልጄ ኦልሬዲ የአምስት አመት ምናምን ሆና ይመስለኛል፣ ያወራኋት ሆስፒታል እያለሁ። ከእዛ ውጪ እስካሁን ድረስ አውርቻት አናውቅም። ከሱ ከእሱ ጋርም ግንኙነት አቋርጠናል። ስለዚህ በመታመሜ እንግዲህ አደጉ የተባሉት ሀገራት ውስጥ ያለ ሰው ወይላው ሜድ አባት ልጅን ይዞ ሄዶ በምን አይነት ኑሮ ውስጥ እንደምኖር እያወቀ ከዘጋኝ ግንኙነቱን ካቋረጠ ይሄኛው ሀበሻው ምኑም ሳልሆን ድርጅት ነው ብሎ አስቦ ሕክምና ላይ እያወቀኝ ያወቀኝ የነዛ ነገሮችን ሁሉ ከበር ማድረግ ለኔ ይከብዳል። ያለውን ነገር ሊያስተካክልልኝ የሚችል እሱ ነው። ምን ከምን እንደሆነ አላውቅም። እዛ አድርጌ ጥራፊ ሳትም በሆነ ቀን ላይ ስልክ ተደወለልኝ እና ሳራ መርሻ የሚባል ገና አዲስ ነች፣ እንደው ከጻንነት ይሻላል። ስለዚህ ራሷን ልታጠፋ መርዝ ጠጥታለች ለካ ስንሄድ አገኘናት። እዚህ የረር ሆስፒታል ወሰድናት፣ እንድትታጠብ አደረግናት። ጥሩ ስትሆን ወደዚህ ኤሌክትሮኒክስ መስሪያ የምንሠራባት ትንሽ የሾፕ አለች፣ ውስጥ መኝታ አላት፣ በመጋረጃ የተጋረደች እዛ አምጥተናት መንከባከብ ጀመርን። የእዳውን ጽፈት ከዛ ጓደኛዬ የነበረች አንድ ጓደኛ ጽዮን ትባላለች እሷ ነበረች ጸጉሬን የሰራችኝ በዊግ ሀበሻ ቀሚስ ተገዛ ጥፍሬ ምናምን ሰራችልኝ ምናምን ሀበሻ ቀሚስ ተገዛልኝ እሱም ለራሱ ሀበሻ ቀሚስ ገዛ እንዴ ግን አንድ አይነት ሀበሻ ቀሚስ የምናደርገው ግን ባልሆነ ሚስቶች እንደሆነ ቢያውቁ ብስ አልኩትኛል ምሽ የፍቅር ጉንኙነት አለ፣ ግን የፍቅር ጉንኙነቱ በቤት ለቤት ሲሆን ምን አልባት የለም ለኔ ለሞራሌ ብሎ እንዳይደብረኝ እንዳይሰማኝ ነገር እንጂ የምር እዚያ አይነት ነገር ላይ ይደርሳል ብዬ አስቤ አላቅም ነበር። ታገቢኛለሽ ከመነሳቱ በፊት እውነትን ለመናገር ከአንድ አመት በላይ ኦልሞስት ወደ ሁለት አመት የሚሆን በፍቅር ኖረናል። ሲነገር እንዲኖር የሱ ትህትና ያን ሁሉ ነገር አልፈን ያለሚ ቲቪ ቀን፣ ይከበራልና ያለሚ ቲቪ ቀን የተሞክረሽውን ብታቀርቢ ምን ችግር አለው ሲለኝ፣ እኔ እንደዚህ ስለሆነ ቤት ለቤት የምሄደው ሰው ፊት ሂጅ እንዲሉኝ አልፈልግም። እሺ ኤሚ ቲቪን ታብለሽ እየኖርሽ ነው፣ እግርሽ እንኳን እንደማይንቀሳቀስ አውቀሽ መድኃኒቱን ግን ማውጣት አለብኝ ባክቴሪያውን መግደል አለብኝ ብለሽ የጨረሽ ጀግና ስለሆነሽ፣ ጀግንነትሽ ነው የምትነግራቸው ሲለኝ ትንሽ ሄደች አመሰገነች። በዊልቸር ላይ ያለችው ዊልቸር ስጦታም እንዲመጣናት ከቢሾፍቱ አደረኩ። አዲስ ዊልቸር ስጦታ ተሰጣት። ዊልቸሯን ያዘች። እዛ ዊልቸር ላይ ሆና መዳኗን ብቻ ተናግራ አሁን ያለውበት እግዚአብሔር ይመስገን በዚህ ድርጅት ውስጥ ነኝ ባለች ጊዜ ተንበረከኩና ታገቢኛለሽ አልኳት።

እሱ አርጋ ለችል ሊልም ነገር ሊኖር ይችላል። እንደኔ ግን እሱ ነው ብዙ ነገር እንት የነበረው ለእኔ በጣም ብዙ ነገሮች ያረገ የነበረውና አሁን እግዚአብሔር ከፈቀደ እግሬ ተራምዷል። እንደፈለኩ ነው እንችላለሁ። ለኮ እግዚአብሔር ጋርና አሁን ቢያንስ ትራንት የተደረገልኝ ክሬዲት አሁን ማድረግ ብችል በምንም አይነት መንገድ አድርጌ ላስለስተው እና አልችልም። ሳሪ ተነስታ ቆማ እና እነኛን ረጅም አመታት የነበሩ ጊዜያቶችን እኔ የተጫወትኩት አስተዋጽኦ በጣም በጣም አነስተኛ ቁጥር ውስጥ የሚገባ አይደለም። ዋናው ሚና የተጫወተችው እሷ ነች። እንዳውም መቶ በመቶ ማለት ይቻላል። መቶ በመቶ ህመሙ ያለው ሳሪ ጋር መንቀሳቀስ የማትችለው እሷ ነች። እኔማ ምን ሆንኩኝ? የሆነ በዓል ላይ የእናንተ ዋርድ ኃላፊ ነበረች ኳር ውጭ ስስተራ ለቤተሰቦች የሰራቸውን ቸው ዋተው ሁለት ዶሮት ርዶ ርዳች ብርሽ ምድጃ ሁለት ዶሮ ርዶለሌቱ ሲሰራ ድ ዋቶ ቤቷ ሄዳ ጠዋት ሄዳ ስትመጣ ልጇ ደግሞ ከክፍለ አገር ዩኒቨርሲቲ ተማሪ ነበር። እሱ መቶ ቤት ላይ ያለው እና ትታው መምጣት አልፈለገችም። ስለዚህ ይዛው መጥታ ብቻ እና መቼ ማረሳት መቼ ማለት ነው ስራ ወዘ እንግዲህ ቅዱስ ጴጥሮስ ሆስፒታል ውስጥ ያላችሁ የጤና ባለሙያዎች በሙሉ አሁን ደግሞ ሕክምና ላይ ያላችሁ የሚዲያ ታካሚዎች በሌላም ሕክምና ላይ ያላችሁ ሆስፒታል የትኛችሁ በሙሉ እንዳይከፋችሁ እንኳን አደረሳችሁ፣ መልካም ጊዜ እንዲሆንላችሁ እንመኛለን። ከዚህኛው ጥምቀት አጋራ አይ ጥምቀት በመሰረቱ አክብሬ አላውቅም። እና እንደዚህ ወጥቼ ወደ አላቅም ያደኩበትን ቦታ ላይ አይደለም፣ በቤተክርስቲያን አከብራለሁ። ከቤተክርስቲያን ቤታችን ሄደን መዝሙር እያዳመጠን ነው እንጂ ብዙ እንትን የምንለው ነገር የለኝም። እንግዲህ ለመጀመሪያ ጊዜ ከሳሪ ጋራ ሽር ጉድልል ነው። እሱ ለየት ሊያደርገው ይችላል። ሚዲያቱ የሚባል ቦታ አለ። ጥግ ላይ መሐመድ አሁንም አለ። ወንድማችን ወስዴ እንደሆነ ነው ቤቱን ያለው በቅርብ ጊዜ ወደ አንድ ልከነው ደርሶ ላይ ወጣው። እሱ መስኮት ጋር ነው የሚተኛው። እሱ ደግሞ የቆየ ነው። ኦክሲጅን መጠቀም ብቻ ሳይሆን መንቀሳቀስ የማይችልም በወቅቱ እግሩ ትንሽ አበጥ አበጥ ይላል። ብዙ አይንቀሳቀስም። ወደ አራት ወር አምስት ወር ከመኝታው ላይ ተነስቶ አያውቅም።

ድርጅታችን የተቋቋመው በዚሁ በዲአር ቲቪ ታክመን በዳንን በመድሀኒትን የተለማመደ ቲቪ ለረጅም አመት ህክምና ስንወስድ የነበርን ወገኖች ነን ተሰባስበን ያቋቋም ነው አገልግሎት የሚሰጠው ቲቪን የመከላከልና መቆጣጠር ላይ ነው ይበልጡን ግን አገልግሎት የሚሰጠው በቲቪ በሽታ ተይዘው ቲቪ መሆኑ ሳይረጋገጥላቸው ጠፍተው በማህበረሰቡ ውስጥ ያሉ ሰዎችን አፈላልጎ ማግኘት ለህብረተሰቡ ግንዛቤ እያስጨበጥ እነሱን አፈላልጎ አግኝቶ ወደ ህክምና ማምጣት ነው ወደ ህክምና ከመጡ በኋላ ደግሞ በቲቢ ምክንያት ህክምና ላይ ያለ ማንኛውም ኢትዮጵያዊ የቲቢ ባክቴሪያው የሚጎዳው ነገር እንዳለ ሆኖ በማህበራዊና በኢኮኖሚያዊ ችግሮች ለምን ይጎዳል? ስለዚህ ይሄ ኢኮኖሚያዊ የሆኑ ችግሮችን ልንቀርፍለት እንደውና ደግሞ የስነ ልቦናዊ የሆነ አለንል አብረን ነን እኛ ቤተሰብንም በማለት በዚህ ባዲስ አበባ ውስጥ በአሁኑ ሰዓት በትንሹ ባለፈው አራት መቶ ነበሩ። አሁን ደግሞ መቶ ጠንካራ የሆኑ ታክሙ ይዳኑ ቮለንተሮች ቤት ለቤት እየሄዱ በህክምና ላይ ያሉ ሰዎችን ይደግፏቸዋል። ከ በአቅም ይደግፏቸዋል። ማድረግ ያለባቸውን የምግብም ሰፖርት፣ የቤት ኪራይም ሰፖርት ቢያስፈልጋቸው ያደርጉላቸዋል። ሁለተኛ ደግሞ አለንላችሁ በዓል ሲመጣ አብረ ያሳልፋሉ። በዊክሊም እየሄዱ ደግሞ አለንላችሁ እኛም እንዲ አክመን እንዳን ነው። ረግቶ ሊሰር እንደ ሰውነቱ እንግዲህ ሜሞሪ ይህንን ሁሉ ሀሳባችን ውስጥ ጥላችሁብናል። ቅዱስ ጴጥሮስ ሆስፒታል፣ አለርት ሆስፒታልም ያሉ የህክምና ባለሙያዎችና የእኛ ማቾች ከእኛ ጋር ህክምና ላይ የነበራቸው ይህን ፕሮግራም የምትከታተሉ በሙሉ የማትከታተሉም ይድረሳችሁ። እንኳን አደረሳችሁ። መልካም የጥምቀት በዓል ጊዜ ይሆንላችሁ። ደ ዮሐንስ ተጠምቆ መምህሩ አብን በደመና ለልጁ መስክሯል። በአምሳለ ርግብ መንፈስ ቅዱስ ወርዷል።